ሰላም ደህና ይስጥልን። የተወደዳችሁ የሀሳብ ሚዲያ ቤተሰቦች ሀሳብ ዴሊ ነው። ከዚህ ሰዓት ጀምሮ መተላለፍ ጀምረዋል። ያልፋል አሻገር ና ይድነቃቸው ተሾመ እንደተለመደው ዝግጅቱን እየመራን ቆይታ እናደርጋለን። በወቅታዊ ሀገራዊ እንዲሁም ደግሞ ቀጠናዊ ጉዳዮች ላይ ነው ቆይታ የምናደርገው። በቅድሚያም ዜናዎች አሉን፣ እነሱን ካስከተልን በኋላ ሰሞንኛውን የትግራይ ሁኔታን የምንቃኝ ይሆናል። እውነት ነው እንዴና፣ እንኳን ደህና ቆየ ኝርኔ እንዴት አለ? እግዚአብሔር ይመስገን በጣም ደህና አለን እንግዲህ ያው ማሟሟቂያ ጉዳያችንም ከትግራዩ ጉዳይ ብዙ የራቅ አይደለም። የምናነሳሳቸው ማሟሟቂያ ጉዳዮች እንግዲህ ከእሱ ጋር ተያይዞ የምንጠብቃቸው ከዚህ ቀደም በሀሳብ ዴይሊያችን አጽንዖት የሰጠንባቸው ሀሳቦች አሉ። እንደው አንደኛው የሀገራዊ ምክክር ኮሚሽን ከዚህ ጉዳይ ጋር ተያይዞ ሀሳብ ሰንዝሯል። ልክ ብለዋል። ሀገራዊ ምክክር ኮሚሽን እንደሚታወቀው ባለፉት ወራቶች ስራ ከጀመረ ጀምሮ አሁን በህዝብ ተወካዮች ምክር ቤት የአንድ አመት ጊዜ እንደተጨመረለት ይታወቃል። ኮሚሽኑ በአስር ክልሎችና በሁለት ከተማ አስተዳደሮች አጀንዳ ማሰባሰብ ምዕራፍ እያደረገ ይገኛል። ካላደረገባቸው ክልሎች መካከል ደግሞ የትግራይና የአማራ ክልል ይጠቀሳሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የፖለቲከኛ እስረኞች እንዲፈቱና ግጭት ለማቆም የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ጠይቋል። ቀደም ሲል እንደጠቀስኩት ትላንትና ከክልሉ ከፍተኛ አመራሮች ጋር የ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ተገኝተው ቆይታ አድርገው ነበር። በርካታ ውይይቶችን ተወያይተዋል። አስቸጋሪ ሁኔታዎች በክልሉ ምክክር እንዲደረግ እነዚህን ሁለት ቅድመ ሁኔታዎችን አስቀምጠዋል። መልካም። ወደ ትግራይ ጉዳይ ስንመጣ ደግሞ ይርና ሰፋ ያለው ሀሳብ አለ አንተ ጋር እንግዲህ፣ ከዚህ አሁን ወደ ትግራይ ክልል ላይ እየተፈጠረ ካለ ውጥረት ጋር ተያይዞ ትናንትና አንድ ሀሳብ አንስተ ነበረ። በሀሳብ አቶ ጌታቸው ረዳ የሰጡት መግለጫ አለ፣ ጠንካራ ያለ መግለጫ አለ። ከእሱ መግለጫ ጋር ተያይዞ ለዲፕሎማቶችም እንዲሁ ይፋዊ መልእክት አስተላልፈው ነበረ። አሁን ደግሞ ሀገራት ከዚህ ይፋዊ መልእክት በኋላም ሊሆን ይችላል፣ ወይንም ክልሉ ላይ አካባቢ ላይ ያለውን ሁኔታ አጢነውም ሊሆን ይችላል ሀሳባቸውን እርምጃቸውን እየወሰዱ ነው የሚገኙት። ልክ ብላሃል የተለያዩ እርምጃዎችን እንዲወሰዱ ካሳሰቡ መንግስታት መካከል የመጀመሪያ ሆነው የፈረንሳይ መንግስት ነው የፈረንሳይ መንግስት በትላንትና እለት በውጭ ጉዳይ ሚኒስቴር አማካኝነት ዜጎቹ ወደ ክልሉ እንዳይጓዙ በተለይም ደግሞ እየጠቀሳቸው የመቀሌና እንዲሁም ደግሞ አዲግራት የተሰኙ አካባቢዎች ላይ እንዳይንቀሳቀሱ ክልከላ አውጥቷል። በእነዚህ አካባቢዎች እንደምታውቀው ሰሞኑን ውጥረቶች ነግሷል። በአዲግራትና በመቀሌ የተኩስ ድምፆች እየተሰሙ ነው። ዜጎች እንዲሁ ጥቃት ደርሶባቸው ህይወታቸው ያለፈ እንዲሁም ደግሞ የአካል ጉዳት የደረሰባቸው ዜጎች እንደነበሩ የሚታወስ ነው እና ከዚህ ጋር ተያይዘው የፈረንሳይ መንግስት ችግሩ ቢያንስ እስኪረጋጋ ድረስ ዜጎቹ በዛ አካባቢ እንዳይንቀሳቀሱ የጉዞ ክልከላን አስተላልፈዋል። መልካም፣ ስለዚህ የአፍታን ቆይና ወደ ዋና ጉዳያችን እንለፍ። መልካም። ተመልሰናል። ሀሳብ ዴሊን እየተከታተላችሁ ትገኛላችሁ። ሀሳብ ዴሊ በወቅታዊ ጉዳይ ላይ ቆይታ የሚያደርግ ዝግጅት ነው። ያልፋላሽ ሀገርና ይድነቃቸው ተሾመ አሁንም አለን። በዋናነት የምንመለከተው ጉዳይ የትግራይ ክልልን ቀውስ ይሆናል። እንደሚታወቀው የ ትግራይ ክልል የሁለቱ የህወሀት አመራሮች በተለይም ደግሞ አንጃ ፈጥረው በመካሰስ እንዲሁም ደግሞ የተለያዩ ሴራዎችን በማከናወን ላይ ይገኛሉ። በተለይም ደግሞ የደብረ ጽዮን ቡድን ጊዜ አስተዳደሩን አላውቅህም እያለ የተለያዩ ማህተቦችን እየቀማ ከጊዜ አስተዳደርነቱ መፈንቅለ መንግስት እየፈጠረ ይገኛል ና የጊዜ አስተዳደሩም የራሱን እርምጃዎች እየወሰደ ይገኛል። በትላንትና እለት በዜናችንም ቀደም ብለን ባስቀመጥነውም ዜና በአዲስ አበባ ተገኝተው አቶ ጌታቸው ረዳ መግለጫዎችን ሰጥቷል። በመግለጫቸውም የህወሃትን አካላት ከሰው ነበረ ምንድነው እየከሰሱበት ትልቁ ምክንያት ጥቅማቸውን ለማስጠበቅ ሲሉ የትግራይን ህዝብ የትግራይን መሬት አሁንም ደግሞ በጦርነት ውስጥ ለመማገድ እያሰቡ ነው የሚል ነገር አንስተው ነበር። እንግዲህ ነገርየው አዲስ አበባና መቀሌ ሆኗል ምልልስ እየተደረገበት በት ያለው እንግዲህ መቀሌ ላይ ከትናንት ጀምሮ የተከሰቱ ሁኔታዎች ምንድን ነው ብለን ስናስብ፣ የ104.4 የመቀሌ ኤፍኤምን በቁጥጥር ስር መዋለን ጠቅሳለን። የከንቲባ መቀየርን ጽህፈት ቤት ኃላፊው መቀየራቸውን እናነሳለን። ከዛ ባለፈ ደግሞ የተለያዩ ቢሮ ኃላፊዎችም እንዲሁ ተነስተው የተሻሩ ስልጣናቸው የተሻረ በጊዜ አስተዳደሩ የተሾሙ ባለስልጣናት ገሸሽ መደረጋቸው እናነሳለን። ይድኔ በዶክተር ደብረጽዮን የሚመራው ቡድን ነው እየተባለ የሚገኘውና እርሱ የህወሀት ቡድን መቀለ አካባቢ ላይ እያደረጋቸው ያሉ እንቅስቃሴዎች ከተማው ላይ ያለውን ውጥረት እጅጉን እያናረን ስለመሆኑ እየተመለከት ነው። በዚህ ጽንፍ ደግሞ አዲስ አበባ ላይ የጊዜ አስተዳደሩ አመራር ሆነው የተመረጡት አቶ ጌታቸው ረዳ አዲስ አበባ ላይ ሆነው እንግዲህ ትናንትና ለመገናኛ ብዙኃን መግለጫ ሰጥተዋል፣ ማብራሪያ ሰጥተዋል፣ ጥያቄ ከጋዜጠኞች እንዲነሳ አድርገው እሳቸው ደግሞ ወቅታዊ ሁኔታውን በጣም ስሜት በተሞላበት መልኩ ሲገልጹ ነበረ። ያለው ጥቁርና ነጭ መረጃ ይህን ይመስላል ሲሉ ነበረ የተናገሩት። ከዛ ዛሬ ደግሞ በጣም በዋናነት የምናነሳው በሀሳብ ዴሊያችን እኛ ለዲፕሎማቶች ሰፋ ያለ ማብራሪያ ሰጥተዋል። ልክ ብላል በዛሬው ዕለት ለዲፕሎማቶች አቶ ጌታቸው ረዳ መቀመጫቸውን በኢትዮጵያ ላደረጉ ዲፕሎማቶች የተለያዩ ሀሳቦችን አንስተዋል፣ ሀሳባቸውን አጋርተዋል። በዚህ መድረክ ላይ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቲዎስ ተገኝተው ማብራሪያና እንዲሁም ደግሞ ምላሽ ሰጥተዋል። በዋናነት አቶ ጌታቸው ረዳ በፕሪቶሪያ ሰላም ስምምነት መሰረት የተመሰረተ ግልጽ ኃላፊነትና ህጋዊነት ቅቡልነት ያለው አስተዳደር ነው ብለዋል። የእርሳቸውን አስተዳደር እንግዲህ ረዳይ በርሄ እንደምታስታውሰው ህወሓት ከሶስት ወር በፊት ነበረ የከንቲባ እንዲሆኑ ሾሟቸው የነበረው። ነገር ግን ያው የጊዜ አስተዳደሩና በእርሳቸው በኩል የተደረገው ሹመት ሹምሽር ፍጹም ልክ አደለም፣ አግባብ አደለም፣ ህግን የተከተለ አደለም፣ ይህ ነገር የሚመለከተው ጊዜ አስተዳደሩ ነው በሚል ረዳኤ በረሄ ቢሮቸውን ወደ ቢሮ ሳይገቡ እ ቢሮቸውን እንኳን ማለት አያስችልም፣ ምክንያቱም ነገርዬ ወደ ጊዜ አስተዳደሩ ስለሚሄድ ማለት ነው። ሰው እንግዲህ እርሳቸው ያንን ሳይቀበሉ ማነው ሳይገቡ ቆይተው ነበረ አሁን ህወሀት እያደረገ ባለው እንቅስቃሴ የከንቲባ ጽህፈት ቤት ቢሮን እርሳቸው ተቋጥረዋል። በጣም በሚያሳዝን ሁኔታ አሁን መቀሌ ላይ ያለው ውጥረት ከባድ ስለመሆኑ በተለይ ደግሞ መቀሌ ዩኒቨርሲቲ አካባቢ ያሉ የሀሳብ ዴይሊ ምንጮችም እየተናገሩ ነው የሚገኙት። ስቱዲዮ ከመግባታችንን በፊት በጣም በርካታ ምንጮቻችንን ለማጣራት ሞክረን ነበር። አንተም በእኔም በኩል በአንተም በኩል ለማጣራት ሞክረን ነበር ሄድ እኔ አየሩ ልክ አይደለም አሁን መቀሌ ላይ ያለው አየር ፍጹም ልክ አይደለም ወደሚል ሀሳብ ነው ብዙዎቹ እየተንደረደረ አሉት ወይም ደግሞ እየገባ ያሉት። ከዚህ ጋር ተያይዞ ያው እንደምታውቀው ውጥረት ነክሷል። በተለይም ደግሞ ሰሞኑን ባንክ ቤት አካባቢ በጣም ከፍተኛ ሰልፎች እየታዩ እንደሆነ ቀደም ሲል ምንጮቻችንም እየነገሩን ነበር። የሸቀጦች ምርት ባይጋነንም ጭማሪ እያሳየ እንደሆነ ከዚሁ በዚሁ አጋጣሚ ምንጮቻችን ነግረውናል። መልካም ወደ አዲስ አበባ ጉዳይ ደግሞ እንምጣ። እንግዲህ መቀሌ ላይ ከትናንት ጀምሮ ያለው ነገር እየተባባሰ በጣም እየናረ እየከረረ ነው የሄደው። የአቶ ጌታቸው ረዳ መግለጫ መስጠት በነገር ላይ ለብዙ ሰዎች አስተያየት እየሰጡበት ነው የሚገኘው ነገር የውን አጥርቶታል። ምንድን ነው እየሆነ ያለው እዛ አካባቢ ላይ የሚለውን ነገር ፍጹም ጥርት እንዲል አድርጎታል የሚል ሀሳብ ሰጥተዋል። አዲስ አበባ ላይ እንግዲህ የጊዜ አስተዳደሩ ተመራጭ ወይም የጊዜ አስተዳደሩ አስተዳዳሪ ተብለው የተመረጡት አቶ ጌታቸው አቶ ረዳ ከውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቲዎስ ጋር በመሆን የውጭ አገራት ዲፕሎማቶችን ሰብስበው በውጭ ጉዳይ ሚኒስቴር መሰብሰቢያ አዳራሽ ውስጥ ማብራሪያ ሰጥተው ነበረ። በዚህ በማብራሪያቸው እንግዲህ አቶ ጌታቸው ምንድን ነው ያለው፣ በትክክል ምንድን ነው የተፈጠረው፣ የሆነ ያለው ነገር ምንድነው፣ ዓለም አቀፉ ማህበረሰብስ ምን ማወቅ አለበት የሚል ሀሳብ አንስተዋል። ከዛ በሻገር የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ይሄ ነገር የተፈጠረው በማን ነው፣ የዲፕሎማሲ ማህበረሰቡ ምን ሀሳብ መያዝ አለበት የሚለውን አንስተዋል። እንግዲህ የዶክተር ጌዲዮን ጢሞቴዎስን ሀሳብ እናንሳ። ይርኔ መግለጫው ላይ ከውጭ ጉዳይ ሚኒስቴር ያገኘነው መግለጫ ላይ፣ እንዲሁም አቶ ጌታቸው ረዳ ካወጡት ጽሁፍ ላይ እንዳየነው። የፌዴራል መንግስት የፕሪቶሪያ ስምምነት ሙሉ ለሙሉ እንዲተገበር እየሰራ ነው ሲሉ ገልጸዋል። የውጭ ጉዳይ ሚኒስትሩ ነገር ግን ይላሉ፣ ነገር ግን በክልሉ ራሱን ነጥሎ የህወሀት ቡድን ሆኖ እየተንቀሳቀሰ ያለው አካል ይህ የፕሪቶሪያ ስምምነት ሙሉ እንዳይሆን ሙሉ አካል እንዳይኖረው መተንፈስ እንዳይችል አድርጎታል እያፈነው ነው የሚገኘው ሲሉ ገልጸውታል። አቶ ጌታቸው ረዳም ይህንን የሚደግፍ አይነት ሀሳብ ነው ወይም ደግሞ የሚያዳብር አይነት ሀሳብ ነው ሲናገሩ የነበረው ልክ ብሏል። አቶ ጌታቸው ረዳ የህወሃትን ቡድን ከተወሰኑ የታጣቂ መሪዎች ጋር በመተባበር በክልሉ የተለያዩ አካባቢዎች ላይ ስልጣንን በኃይል ለመንጠቅ እየተንቀሳቀሰ እንደሆኑ ገልጸዋል። ቀደም ሲል እንደተነሳውም በፕሪቶሪያ ስምምነት መሰረት በክልሉ የመሳሪያ ድምፅ እንዳይነሳ የሚሉ መስፈርቶች እንዳሉት ይታወቃልና እነዚህ ኃይሎች ግን በክልሉ የመሳሪያ ድምፅ እንዲሰማና ዳግም ጦርነት እንዲቀሰቀስ የሚያሴሩ መሆናቸውን ጌታቸው ረዳ ማስቀመጣቸውን የተመላከተው የፕሪቶሪያውን ስምምነት በግልጽ ንደውታል ሲሉም በመድረኩ ላይ ጌታቸው ረዳ ሲናገሩ ተደምጠዋል። በመሆኑም ዓለም አቀፍ ማህበረሰብ የትግራይን ጉዳይ ወደ ከፋ ደረጃ ሳይሸጋገር ትኩረት ሰጥተው ይህንን ጉዳይ እንዲያጠኑበት ጥሪ አቅርበዋል። እገዛ ያድርግልን ያሉት በቀጥታ አቶ ጌታቸው ረዳ እገዛ ማድረግ አለበት፣ የዲፕሎማቲክ ማህበረሰቡ እገዛ ማድረግ አለበት። ክልሉ ላይ እየተፈጠረ ያለው ውጥረት ለክልሉም ብቻ ሳይሆን ለሀገሪቱ ለሀገሪቱም ብቻ ሳይሆን ለቀጠናውም ጭምር ስጋት የሚፈጥር ነው። ስለዚህ ይህንን ሊገነዘብ ይገባል ብለዋል። ምን ምሳሌ አንስተዋል? ከህወሀት ጋር ተያይዞ የዲፕሎማቲክ ማህበረሰቡ በጣም ግልጽ የሆነ ሀሳብ እንዲይዝ ለማስቻል አቶ ጌታቸው ካነሷቸው ሀሳቦች መካከል የምርጫ ቦርድን መልእክት ነው። ምርጫ ቦርድ በተደጋጋሚ ለህወሀት ደብዳቤ መጻፉን ጠቅላላ ጉባኤ እንዲያደርግ ምክር ሀሳብ አቅርቦለት፣ በቃልም ምክር ሀሳብ አቅርቦለት በደብዳቤም ጭምር ህጋዊ በሆነ መልኩ ጠይቆት ያንን ማድረግ አለመፍቀዱን አለመቻሉን እወቁልኝ። አሁን የጊዜ አስተዳደሩ ክልሉ ላይ እያካሄደ የነበረው እንቅስቃሴ ከነበረው የጦርነት አዙሪት ወጥቶ ወደ ሰላማዊው መስመር መግባት ነበረ። ይህ ደግሞ በተለይም ደግሞ እኛ አካባቢ ላይ የሚደረጉ ጠባጫሪ የሚመስሉ እንቅስቃሴዎችን ለመግታት ፍጹም ያግዘን ነበረ። አሁን ግን የዶክተር ደብረጽዮን እየመሩ ያሉት ቡድን ያንን እንዳናደርግ እያስገደደን ነው። ሲሉ ነው ማብራሪያ የሰጡት። እንግዲህ የህወሃትን ታስታውሳለህ፣ የምርጫ ቦርድ በተደጋጋሚ ደብዳቤ ሲያወጣለት ነበረ፣ ህጋዊ አካልነቱን አልቀበልም ብሎም ውድቅ አድርጎት እንደነበረ ታነሳለህ። ስለዚህ የዲፕሎማቲክ ማህበረሰቡ አሁን ክልሉ ላይ እንቅስቃሴ እያደረገ ያለው ይሄ አካል በህጋዊ የፓርቲነት መስፈርት ደረጃም እንዲህ አይነት ይዞታ ላይ ነው የሚገኘው መልክ ላይ ነው የሚገኘው የሚለውን ሀሳብ አንጸባርቀውበታል። በተጨማሪም አንዳንድ ወገኖች አሁን በቅርቡ አንዳንድ እያነበብኩት የነበረ ጉዳይ አለ፣ መከራከሪያ ነጥብ ያነሳሉ። እንደምታውቀው ምርጫ ቦርድ ህወሀትን ከማንኛውም የፖለቲካዊ እንቅስቃሴ አግዶታል። በምታገዱም አሁን የመፈንቅለ መንግስት እንዲሁም ደግሞ መንግስት የትግራይ ጊዜ አስተዳደርን አላውቅም ማለቱ ህጋዊ አይደለም የሚሉ የህግ ባለሙያዎች ሲጽፉ ተመልክቻል። አሁን በክልሉ ያለው ነገር እየለየለት እየታወቀ መጥቷል። በእርግጥ ጌታቸው ረዳ ለዓለም አቀፍ ተቋማት እንዲሁም ደግሞ ጉዳዩ ለሚመለከታቸው አካላት ይህንን ነገር እያሳወቁ ይገኛሉ። ትናንትና እንደምታስታውሰው ከአስራ ሁለት በላይ ሀገራት በዚህ ጉዳይ ላይ የአቋም መግለጫቸውን እያነሱ ነበር ነገሮችን በውይይት እንዲፈቱ በሰከነ መንገድ እንዲያደርጉና በተጨማሪም ደግሞ ሁሉም ጌታቸው ረዳም ሌሎችም አካላት ሲያሰምሩበት እንደነበረው የፕሪቶሪያው ስምምነት ተግባራዊ ይደረግ የሚል ነገር ተነስቷል። እንግዲህ ከአቶ ጌታቸው ጋር በተገናኘ ይሄ የሰጡት ማብራሪያ እወቁልኝ ነው አይደለ? እያልን ያለ ነው ብለዋል እያልን ነው እና ዛሬ እንግዲህ እወቁልኝ ሲሉ የዲፕሎማቲክ ማህበረሰቡ አሁን ያለበትን ነባራዊ ሁኔታ እንዲያቅ ከዛ ቀደምም የነበሩት ነገሮች ምንድን ናቸው የሚሉትን በደንብ እንዲያቅ ነው እየተናገርን የነበረው። ይርኔ እንግዲህ አቶ ጌታቸው ጥቂት፣ ነገር ግን አደጋ መፍጠር የሚችሉ አካላት አሉ። በዚህ ዙሪያ ላይ በጣም በርካታ ጥቂት ብለን ልንጠራቸው ምንችል፣ በኮቴሽን ውስጥ ጥቂት ብለን ልንጠራቸው ነገር ግን አደጋ የመፍጠራቸው አቅም እጅግ በጣም ስጋት የሚያሳድርብን ወይም ደግሞ እንድንጠነቀቅ የሚያስገድዱን አካላት አሉ። አሁን ይሄ እኛ አካባቢ ላይ እየተከሰተ ያለው ውጥረት ዛሬም ደግሜ የምናገረው ነገር የእኛን ሰበር እንደ ዘንበል ማለት የሚጠብቁ ጥቂት ብለን የምንላቸው አደጋ ፈጣሪነታቸው ግን ቀላል የማይባል አካላት አሉ። ይህንን የዲፕሎማቲክ ማህበረሰቡ ሊገነዘብልን ይገባል። ትናንትና በሰጠሁት መግለጫም አጽንዖት ሰጥቼአለሁኝ። ዛሬ ዛሬም ይህንን ነው ልናገር የምፈልገው። የምንመለከታቸው እንቅስቃሴዎች አሉ እንደ ሀገር የኢትዮጵያ ጠላት ብለን ልንላቸው የምንችላቸው አካላት እንደ ክልላችን ደግሞ ክልላችን ላይ መረጋጋት እንዲኖር እንደማይፈልጉ አካላት ጭምር፣ ይህንን ልናጤን ይገባል። ስለዚህ ነገር ለሚፈጠረው ማናቸውም ነገር ኃላፊነት የሚወስድ አካል ሊኖር ይገባዋል ሲሉም ነው ያነሱት። ሄድ ይሄ ቀላል የሚባል ነገር አይደለም። ከባለፈው ላይ በነበረን የሀሳብ ዴይሊ ሰዓታችን ላይ አንስተነዋል። በተለይም ደግሞ የኤርትራ የውጭ ጉዳይ ሚኒስትር በኤክስ ገጻቸው ላይ ያወጡት መልእክት፣ እኛ ምንም የጦርነት ሀሳብ የለንም እንቅስቃሴያችን ሰላም የሚመሳሰሉ አይነት ሀሳቦችን ሲያነሱ እኛም ተመልክተን ሀሳብ ደሊያችን ላይ አንስተ ነዋል ማስጠንቀቂያ የሚመስሉ መልእክቶች ናቸው። አሁን ደግሞ በአቶ ጌታቸው በኩልም እየተላለፈው ያሉት እንደዚህ አይነት መልእክቶች ናቸው። በእርግጥም ስታስበው ይርኔ ክልሉ ላይ ያለውን ነገር ይሄ ደጃፍህን አይደለ መጀመሪያ የምታስተካክለው። ያቺ ደጃፋን በደንብ ጠንከር አድርገን ካልያዝናት አደጋው የከፋ ነው የሚሆነው። አሁን አቶ ጌታቸው ያን አደጋ እንከላከለው ነው። ልክ ብለሃል። እንደምታውቀው እሳቸውም ትላንት በደንብ አስምረውበት ሲገልጹ የነበረው የኤርትራ ኃይል ወይም ደግሞ የኤርትራ መንግስት ክልሉ ላይ እየሰራ እንደሚገኝ በተለይም ደግሞ የኢትዮጵያ የባህር በር ጥያቄ ጋር ተያይዞ እንዲሁም ደግሞ የሻክረውን የኢትዮጵያና የኤርትራ ግንኙነት ጋር በተያያዘ የኢሳያስ አፈወርቂ በምስራቅ አፍሪካ በተለይም ደግሞ በአፍሪካ ቀንድ እየሰራው ያለው ነገር ይታወቃል እና ይህንን ነገርም በአሁኑ ኢትዮጵያ ላይ እየደገመው እየሰራ እንደሚገኝ አቶ ጌታቸው ረዳ ፍንጭ ሰጥተዋል። ይህንን ጉዳይ ደግሞ አሁን ክልሉን እንደማይጠቅም የፌዴራል መንግስቱም ደግሞ ሀይሉን በማጠናከር ወደ ክልሉ ገብቶ የራሱን እርምጃ እንዲወስድ የሚጠይቅ ነገር ጠይቋል። ትናንት እንግዲህ ምናልባት ዛሬ ያልተሳካልን ሆኖ የሰዓታችንን ጉዳይ ለመጠቀም ብለን ነው እንጂ ከክልሉ እየመጡ ያሉ ወደ ሀሳብ ዴሊ ወደ ሀሳብ ሚዲያ እየመጡ ያሉ በጣም በርካታ መልእክቶች አሉ። እጅግ በጣም በርካታ እማኞች ሊነግሩን የሚፈልጓቸው ሀሳቦች አሉ። ቀደም ሲል ያልከው ክልሉ ላይ ያለው ውጥረት የዜጎችን ስለንቦና አውኮታል። በጣም አውቆታል። እንግዲህ የዛሬ ሶስት ዓመት የተፈጠረውን ነገር ደጋግመን እናነሳለን እንደ ሀሳብ ዴሊ፣ እንዲደገም ስለማንፈልግ እንዲደገም ስለማንፈልግ እሱን እናነሳለን። እንግዲህ የባንኮች ወረፋ እጅግ በጣም ኑሯል ተባብሷል። ከዛ ባሻገር ዜጎች ቀደም ሲል አንተ እንዳልከው የእህል ምርቶችን ጭምር ቀድሞ ወደ መግዛት አይነት ምን ሊፈጠር አይችልም ነው እንግዲህ አይደለ፣ ይሄ ይሄ አይነት እንቅስቃሴ ምን ሊፈጠር አይችልም የሚል ስጋት ዜጎች ላይ ስላደረ ነው። ዜጎች ደግሞ በእንዲህ አይነት ስጋት ውስጥ ሆነው ኑሮ መግፋት የለባቸውም እንደ ሰው ስናስብ ያንን ነገር አጽንኦት እንሰጣለን። እንግዲህ በቀጣይ ሀሳብ ሌላያችን ላይ በተለይም በርካታ ያሉ መልእክቶች እየመጡልን ነውና የድምፅ መልእክቶችን እሱን ሰብስበን ለተመልካቾቻችን እናደርሳለን። አዎ የመፍትሄ ሀሳብ ሁልጊዜም በአንድ የፖለቲካ ሜዳ ላይ አስፈላጊ ነገር ነው እያስባለሁ። በተለይም ደግሞ ውይይት የማድረግ እንዲሁም በጦርነት ቀጠና ውስጥ እንደመሆኑ ደግሞ ከዚህ በፊት ያለፍንባቸው መንገዶች እንዳሉ ይታወቃል። ስለዚህ ያንን ነገር ማሰብና ቁጭ ብሎ መነጋገር አስፈላጊ ነው። እንደሚታወቀው በምስራቅ አፍሪካ በተለይም ደግሞ በአፍሪካ ቀንድ ቀለማ ይታወቃል እና የጠላት መሰባሰቢያ ምድርም እንዳይሆን ይህንን ነገር በደንብ አጽንኦት መስጠት ያስፈልጋል። የፌዴራል መንግስቱ ደግሞ በዚህ ጉዳይ ላይ እየበለጠ ትኩረት ሰጥቶ ሁለቱን ኃይሎች እንዲቀራረቡና እንዲነጋገሩ ማድረግ ይጠበቅበታል የሚል አስባለን ው የዛሬው አካሄድ በተለይ በጣም ፍጹም ወሳኝ የሚባለው አካሄድ ነው። የዲፕሎማቲክ ማህበረሰቡ ይህን ነገር ማወቁ ነገ ለሚወሰዱ ማናቸውም አይነት እንቅስቃሴዎችና እርምጃዎች የዲፕሎማቲክ ማህበረሰቡ እውቂያ ትልቅ ግምት አለው ትልቅ ዋጋ አለው አቶ ጌታቸውም ያንን ነው ያደረጉት ዶክተር ጌዲዮን ጢሞቴዎስም በጣም ግልጽ ያለ ማብራሪያ ነው እየሰጧቸው በተለይ ስለ ፕሪቶሪያ ስምምነት ተፈርሞ ከመጣ በኋላ አዲስ አበባ ላይ ምን ሲካሄድ እንደነበር ትግራይ ላይ ምን ሲካሄድ እንደነበር ማን ምን አይነት ኃላፊነት ወስዶ እንደነበር መንግስት በምን አይነት ትኩረት ይህን ነገር ሲከታተል እንደነበር እና መሰል አይነት ሀሳቦችን በተደጋጋሚ ሲያነሱ ነበረ ለዲፕሎማቲክ ማህበረሰቡ እንግዲህ ነገ ምን ይሆናል የሚለው አይገመት? ወደሚል አይነት ድምዳሜ የሚያስኬድ ነው ትግራይ ላይ ትናንት የሆነውን አይተናል ይርነ ከመግለጫው ጋር ተያይዞ የሰማናቸው እጅግ በጣም በርካታ ነገሮች አሉ አቶ ጌታቸው የተናገሯቸው ዛሬ ደግሞ እንዴት እንደዋለ ተመልክተናል ከሰዓታትና ከቀናት በኋላ ደግሞ ክልሉ ላይ ምን ሊፈጠር እንደሚችል እምናየው ነው አው የክልሉ ወጣቶች ይህንን ጉዳይ በሰከነ መንገድ ማየት ይኖርባቸዋል ያው እያጠቃላል ብዬ ነው በሰከነ መንገድ ማየት ይኖርባቸዋል። ምክንያቱም ጦርነት አስከፊ እንደሆነ ለእነሱ ከማንም በላይ ይረዱታል፣ ያውቁታል፣ ነጋሪ አያስፈልጋቸውም። እና ወጣቶች ማንን ከማጋብ መሆን እንዳለባቸው፣ ወግንናቸው ምን መሆን እንዳለበት ይረዱታል። እና ይህንን ነገር ወጣቶች የፖለቲካ መጠቀሚያ እንዲሆኑ የሚል መልእክት ሲተላለፍ ስለሰማሁኝ ይህንን ጉዳይ አጽኖት መስጠት እፈልጋለሁ። የተወደዳችሁ ተመልካቾቻችን፣ ከሀሳብ ሚዲያ ሀሳብ ዴሊ የዕለቱ ዝግጅት የተከታተላችሁትን ይመስል ነበር። ይድነቃቸው ተሾመና የልፋል አሻግር ዝግጅቱን እየመራን አብረን ቆይታ አድርገናል። በቀጣይ በሌሎች ዝግጅቶችና ጉዳዮች እንገናኛለን። ሰላም ጊዜ